ይህ ዛዶክ ተርዝ ነው ተመስገን ነጋሽ ነኝ ከአውስትራሊያ ዛሬ እግዚአብሔርን ቃል በዚህ ዙሪያ ነጋገር አትነሱ ዋው እንዴት ሰው ተነሱ የሚለውን ነው እንጂ ብዙ የለመዱ ጆሮአችን ደስ የሚለው አትነሱ የሚለው ደግሞ ተቃራኒ ነው ነገር ግን የእግዚአብሔር ቃልን ከተመለከትን አንዳንድ ቦታ ላይ ማለት በብዛት አትነሱ የሚል ቦታም ደግሞ እንዳለው ማወቅ ጥሩ ነው የምንነሳበትን እና የማንነሳበትን መለየት በጣም ጥሩ ነው። ከምንድን ነው የምንነሳ? ከምንድን ነው ማንነሳው? ሰይጣን ደግሞ ከሚፈልጋቸው ነገሮች አንዱ ልንቀመጥበት ከሚገባበት ቦታ ላይ እንድንነሳ ማድረግ ነው፣ በሚችለው መንገድ ሁሉ። ዛሬ እሱን ነው ልናገር የምፈልገው ነገር፣ በተለይ በአሁኑ ዘመን በአሁኑ ሰዓት በአሁኑ ጊዜ ሰዎችን መንፈሳዊ በሚመስል ወይም ደግሞ መንፈሳዊ ባልሆንም ነገር ቢሆን ከተቀመጡበት እንዲነሱ ወደማያልቅ ሩጫ ውስጥ ወደማያልቅ መባከን ውስጥ ወደማያልቅ መባዘን ውስጥ ወደ ማያልቅ ብክነት ውስጥ እንዲገቡ የማድረግ ትጋት የሚሰራበት ጊዜ ቢኖር አሁን ነው። ሁላችሁ መጽሐፍ አይተን እንደሆነ በሉቃስ ወንጌል ምዕራፍ አስር ላይ ቁጥር አርባ ሁለት ላይ ሁሌ የምንነጋገረውን የመዚህ ቦታ ተናግሩ ያሉ ከዚህ በፊትም በአስር አርባ ሁለት ላይ ያለው ቃል ዝም ብሎ የመጣ ቃል ማለትም ማርታና ማርያምን ብዙ ጊዜ እንጠቅሳቸዋለን ዝም ብሎ አስር አስራ ሁለት አስር አርባ ሁለት ላይ የተጠቀሰችውን ጥቅስ ብቻ ማንሳት ሳይሆን ከአስር አርባ ሁለት በፊት ያለውን በተለይ ኢየሱስም ወደ እነሱ በመጣ ጊዜ በቤታቸው ማዕድ ሊያቀርቡ ወይም ሊያስተናግዱት ማንም አገልጋይ ወደ ቤት ሲገባ እንደሚደረገው ማርታ በጣም ትባክል ነበረ። መባከኗ ብቻና መባዘኗ ሳይሆን በብዙ ነገር እንደምትባክል ኢየሱስ ራሱ ቢናገርም ነገር ግን የመጨረሻ ነው መታ ኢየሱስ ጋር በኢየሱስ ልታስነግር የሞከረው እንጂ ከዛ በፊት የሚታወቅ ነው። ምንድን ነው የሚታወቅ ማለት ነው? ጉድ ጉድ እያለች ማርያም መርጣ ተቀምጣለች፣ የሚያስፈልገውን ነገር መርጣ በጌታ ስር ተቀምጣለች። ነገር ግን ማርታ በጣም እየባከነች ባለበችበት ዙረትና አዙረት ውስጥ እሷንም ለመጨመር ያላት ነገር አንደኛ ምናልባት በአይን በምልክትም ብዙ ነገሮች ተናግራ። አንዳንድ ጊዜ የከበረ እንግዳ ወደ ቤታችን ሲመጣ ልጆችን በአይናቸው እንናገራቸዋለን፣ የምንፈልገውን ነገር ወይ መውጣት ያለበትን ሰው ለመውጣት እንጠቅሰዋለን። ብዙ አይነት ምልክቶች አሉ። ያ ነገር ል ያልፍና አልሰማ ሲለን ያ ሰው በንግግር መጠንቀስ ብለን እንናገራለን። ያንን አልፎ ደግሞ አልሰማም ካለ የሚሰማውን ሰው ፈልገን ያ ሰውን በሌላ በሚፈራው ሰው ከዛ ቦታ ላይ እናንቀሳቀሳለን። ምናልባትም ማርታ ብዙ ሞክራለች፣ ብዙ አሳይታታለች፣ ብዙ ድካማዋን መነጫለችዋን መውጣት መግባቷ ማድረጓን አይታለች። ነገር ግን ያንን ሁሉ ባልሰማች ጊዜ ይመስላል መታ ምንድን ያለችው የመጀመሪያ ነገር፣ በጣም የሚባክን ሰው ወይ ደግሞ በጣም ዲስትራክትድ የሆነ ሰው ኮምፕሌን የሚያደርገው ኖት ኦንሊ ባላገዘው ሰው ላይ ብቻ ሳይሆን እንደውም ተቀምጦ በሚያየው ሰው ላይ ሁሉ ኮምፕሌን ሊያመጣ ይችላል። በሌላ ቋንቋ ወደ ኢየሱስ መጥታ እኔ ብቻዬን ስሆን ወይ ደግሞ እኔ ብቻዬን ስባክን ግድ አይልህም ወይ የሚለው አንዳንድ ጊዜ እግዚአብሔር ባላስገባን ቦታ ላይ በጣም እንባክልና በጣም እንጎዳና በጣም ጉልበታችን ያልቅና ወደ ምንድን ነው የምናመጣው ኮምፕሌኑን፣ ወይ ደግሞ ተቃውሞ ወይ ክሱን መንፈሳዊ እናደርገዋለን። እግዚአብሔርማ ኔ ትቶኛል። እግዚአብሔርማ ኔ አይመለከተኝም። እግዚአብሔርማ ድሮ ቀረ። ጌታ ለኔ ቅርብ ነበረ ምክንያቱ ሲባል ይኸው እየባከንኩኝ ምንም የሆንኩትን እየተመለከተ እንኳን አይረዳኝም። ዩሲ ስለዚህ እግዚአብሔር ሪሊ በዛ ነገር ውስጥ እኛን ፈልጎን ነው አሰማርቶን ነው እየደከምንና ኮምፕሌን እያደረግ ነው ወይስ እኛ በፈለግነው ነገር ውስጥ እንዲረዳን እየፈለግን ነው ኮምፕሌን የምናደረገው? አያቸው የመጀመሪያው ነገር ሁልጊዜ ጊዜ ሰዎች እግዚአብሔር ያስቀመጣቸው ወይ ደግሞ ጌታ የፈለገበት ቦታ ላይ ባልተቀመጡ ጊዜ የመጀመሪያው ነገር ራሱ ጌታ ኮምፕሌት የማድረግ ህይወት ውስጥ ይገባሉ። ማለት በመንፈሳዊ ነገር አለመደሰት በማጉረምረም ህይወት ውስጥ እንዲኖሩ ያደርጋቸዋል። ለምን የታሰበላቸው ቦታ ሳይሆን የእረፍት ቦታ ሳይሆን የማሳርፍ ቦታ ራሳቸውን ከተዋልና፣ ማለት በብዙ አይነት መንፈሳዊ በሚመስልም ሊሆን ይችላል፣ መንፈሳዊም ላይሆን ይችላል ግን የብክነት ህይወት ዛሬ በክርስቶስ ኢየሱስም ከዛ አይነት ህይወት እግዚአብሔር ይገላግላል። ማለት መንፈሳዊ ነገር ላይ ኮምፕሌን ከማድረግ ራሳችን ካለማረፋችን የተነሳ መንፈሳዊ ነገር ኮምፕሌን ወደ ማድረግ እንገባለን። ስለዚህ መታ ያለችው ምንድን ነው? የመጀመሪያው ጥያቄው አንተ ራስህ ግድ አይሰማህም ወይ? በሁለተኛ ደረጃ የሚገርመው ነገር በሚሰማ ወይ ደግሞ በምት ልትሰማ በምትችለው ሰው ማናገር ማለት ነው። አንዳንድ ጊዜ አይታችሁ እንደሆነ ሰዎች እንደምናውቀው ወይ ብድር ይወስዱና ወይ ደግሞ የሆነ ነገር ቃል ይገቡና ያንን ነገር ላለመፈጸም ያንን ነገር ላለመመለስ ያንን ነገር ብዙ ጊዜ እየጠየቅናቸው ያስቸግራሉ። ከዛ በኋላ ምንድነው? ወደ አይምሯችን ቶሎ የሚመጣ እኔን ካልሰማ እንትናን ሊሰማ ይችላል። ምክንያቱ እንትላል ከኔ የበለጠ ያከብረዋል፣ ለእንትና የበለጠ ቦታ አለው ብለን ወደምናስበው መፍትሄ ሄድና ለአማላጅ እንፈልጋለን። ለምን የሚበቃ የበለጠ ቃሉ ከመደብ የሚከበር በዛ ሰው ዘንድ ፊት ሞገስ ያለውን ሰው እንፈልግና እንዲያናግር እናደርጋለን። ያ ምንድ ነው ተጨማሪ እርምጃ ከፍ ብለን መሄድ ማለት ነው። ስለዚህ የአምላክ አማራጭ ማርታ ማድረግ ያለባት ለምንድን ነው? አንደኛ፣ በራሷ ንግግር፣ በራሷ ሁኔታ፣ በራሷ ማንኛውም ነገር እህቷ የምትነሳ ማለበሆኗል ባረጋገጠች ጊዜ ሁለተኛ፣ ደረጃች እምነት ልትሰማው የተቀመጠችው ቢናገራት ትሰማዋለች። አያችሁ፣ ምክንያቱም መርጣዋለቻ ወዳዋለቻ እድል ፈንታዬ ነው ብላለች። እሱ ስትጠቀምጣለቻል እሱ ከተናገራት ትነሳለች። አሁን በጣም በጣም በጣም ማስተዋል ያለብን ነገር ምንድን ነው? ብዙ ጊዜ የሚመስለን ሰይጣን ወይ ደግሞ አለማዊ ነገር ብቻ ሳይሆን መንፈሳዊ የሚመስል ነገር መንፈሳዊ አይደለም እያልኩ ያለሁት የሚመስል ነገር ከስፍራችን ያስነሳናል፣ ወይ ደግሞ እግዚአብሔር ካሰበልን ቦታ ያስነሳናል። እሱን በትክክል እንድንለይ እግዚአብሔር ይርዳል። ስለዚህ አሁን ኢየሱስ ባይሆን ኖሮ አስቡት። እሱ ባይሆን ኖሮ እዛ ቦታ ላይ ማርታ መጥታ እህቴ እንድታግዘኝ ንገራት ስትል ተቀብሎ የሚናገር ቢሆን ኖሮ ባርያም ለመነሳት ሄዚቴት አታደርግ ማለት ትነሳለች። ምክንያቱስ መምህሮ ነው ያለው ትነሳለች። ከየትኛው ከመልካሙ እድል ከማይወሰደው እድል ጥሩ ከሆነው ከመረጠችው ቦታ ላይ ትነሳለች። ማን ኢየሱስ ባይሆን ኖሮ ነገር ግን ስትነግረው የተቀበለውን መልእክት እሷ እንደምትፈልገው አልመለሰላትም። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ፣ ይሄ በጣም ትልቅ ነገር ነው። ጌታ ማርታ የምትፈልገውን ነገር አላደረገም። ብዙዎቻችን አንዳንድ ጊዜ ይህን ስል በጣም ይቅርታ የምንፈልገውን ነገር ጌታ እንዲናገር እንፈልጋለን። የምንፈልገውን ነገር ጌታ እንዲናገር ለሰዎችም ቢሆን እኛ የምንፈልገውን ነገር ጌታ እንዲናገርልን ነው የምንፈልገው። እንደሱ አይሆንም። እሱ ራሱ የሚፈልገውን ነው የሚናገረው ለእኛ ለሌላው። አይታችሁን ሆነ በጣም የሚያሳዝነኝ ሰው አለ። ብዙ ጊዜ የማይጠቀስ ሰው፣ ብዙ የማይነገር ሰው፣ መጽሐፍ ቅዱስ ላይ አናነሳውም ብዙ ጊዜ። በሉቃስ ወንጌል ምዕራፍ 12 ቁጥር 13 በተለይ ምዕራፍ 12 ላይ አይታችሁ እንደሆነ ኢየሱስ እየተናገረ ያለው በተለይ ስለ ፈሪሳውያን ይናገራል። ግብዝነትን እንደዚህ አታርጉ እያለ የህዝብ አላፋት ሲከተለው ዞር ብሎ አየና አስቀድማችሁ ከፈሪሳውያን ከሰዱቃውያን ተጠበቁ ይላቸዋል። እነሱ ምግብ መስሏቸው አሊያዝንም እያሉ ሲያንቆራቁሩ ኢየሱስን መለሳልና አይደለም እሱ ግብዝነት ነው ብሎ ግብዝነትን በመካከላቸው እንዳይኖር እየተናገረ ባለበት ጊዜ ከመካከላቸው አንድ ሰው፣ በጣም ይገርማል እኮ ይህን ሁሉ እያዳመጠ አይደለም ምክንያቱም ለጉዳዩ ፕሮግራም የሚካፈል ሰው ነው በእውነት እግዚአብሔር ጉዳያችንን ከኛ በላይ ያውቀዋል ግን ጉዳያችንን እንዲፈጽም ብቻ እንዳንፈልገው ጌታ ይዳል ለራሳችን ጉዳይ ለራሳችን ፍላጎት ለራሳችን እንዲለን የምንፈልገውን እያሰላሰልን ከሆነ የሚለውንም አንሰማው ይህ ሰው በጉባኤው በመካከላቸው አለ ግን የሚያስበው ምንድን ነው ኢየሱስ ያስቸገረኝን ነገር ወይ ወንድሜ ቢናገረው፣ አነጋገሩ ጥሩ ነው፣ ትምህርቱ ጥሩ ነው፣ በስልጣን ይናገራል። ይሄን ነገር ደግሞ በቤቴ ላይ ቢናገርልኝ። አያችሁ፣ የምፈልገው ነገር ላይ ቢናገር። ስለዚህ ምንድን ነው ያለው? ከህዝቡ አንድ ሰው ሉቃስ ወንጌል ዕራፍ 12 ቁጥር 13 ላይ ከህዝቡ አንድ ሰው መምህር ወይ አያቸው። አንዳንድ ጊዜ እንድ እኮ እንዳገልጋይ የሚመስለን ተባርኮ ነው ቃሉ ነክቶት ነው ብለን ስንል፣ ሰውየው ሌላ ቦታ ነው ያለው። ምንድን ነው ሲለው እንዲህ አለ ርስቱን ከእኔ ጋር እንዲካፈል ለወንድሜ ንገረው። ኮንቴክስት ማለት ያለው በራሱ ዓለም ነው ያለው። እያሰበ ያለው ርስቱን አልካፈልም ስላለው ወንድሙ ነው። ሊያግባባው የማይችለውን ወንድሙ ነው። ስለዚህ እንደውም በመደበኛው በአዲሱ መደበኛ ላይ በህዝቡ መካከል አንድ ሰው እንዲህ አለው። መምህር ሆይ ወንድሜን ንገረው ያለንን ርስት እንድንካፈል። አያችሁ እያወራ ያለው እያስተማር ያለው ኢየሱስ ምንድን ነበረ? ከዛ በኋላ ተነስቶ እንኳን ስለዚሁ ከዚሁ ተነስቶ ከዚህ ጋር የተያዘ ነገር ኢየሱስ ቢያስተምርም እንኳን ነገር ግን የነበረበትን ስትመለከቱ እያስተማረ የነበረበትና ሰውየው የሚጠይቀው ስትመለከቱ ኢየሱስ ይህንን ርስት እንዲያካፍለው ይሄን በልቡ ያለውን ነገር እንዲናገርለት እንጂ ኢየሱስ ስለሚናገረው ነገር አልነበረም። ስለዚህ እዛም ስትመለከቱ ኢየሱስ ማርያምን እንዲናገራት የፈለገችው ከቦታዋ እንድትነሳላት እንጂ በሷ በኩል በሱ በኩል እንዲደረግላት እንጂ የኢየሱስ ምንድን ነው ሀሳቡ? የአንተ ሀሳብ፣ እሷ ቁጭ ብላ በእግር ስር አለች። የትኛው ነው የሚሻለው? የእኔ ነው የእሷ ነው አይደለም አንተ የምትፈልገው የቱ ሆኖ አይደለም። ነገር ግን አስነሳኔ ነው። ስለዚህ ኢየሱስ እንደዚህ አለ። ጌታ ስሙ ለዘላለም የተባረከ ደስ የሚል ነው። ድንቅ ጌታ ነው እኮ እንደዚህ አላለ። ማርታ፣ ማርታ አንቺ በብዙ ነገር ምን ታደርጊያለሽ? ትታወቂያለሽ ማለት ትሯሯጫለሽ ወይ ለምን? ዲስትራክት የሆኑ ሰዎች ዲስትራክት ለማድረግ በጣም ቅርብ ናቸው ማለት ሌሎቹን ለመረበሽ ሌሎቹን ለማስነሳት ሌሎቹን ለመቀስቀስ ሌሎቹን ለማወቅ በጣም አንድ ሰው ሲረበሽ ብዙ ነገር ነው የሚረበሸው። ስለዚህ በጣም አይሽ አለው በጣም ትታወቅ ያለሽ ቢዚ ነሽ። ልንገርሽ አንድ ነገር የሚያስፈልገው ግን ጥቂት ነገር ነው። ከዛ አንድ ነገር ነው። ማርያም ይህንን እድል ፈጣለች። ና ከእርሷ አይወሰድባት። የማይወሰደው ላይ ድከሚ፣ የማይወሰደው ላይ ቤስት አድርጊ፣ የማይወሰደው ላይ እሱ ላይ ትኩረት አድርጌ ሌላ ሁሉ ነገር ይወሰዳል። የማይወሰድ መጣል አትነሳ። ዩሲ አሁን ኢየሱስ ባይው ትነሳ ነበር አይደለ? ዛሬ እንደዚህ ላለው አትነሱ። በምን መንፈሳዊ የሚመስል ግን ያልሆነ ከእግዚአብሔር ካስቀመጠን ስፍራ ላይ የሚያስነሳንና በጣም እንድንባክን በሚያደርገን መንፈሳዊ ነገር ከሚያጎልብን ነገር የምንጨምረው ሰውን ምናጎለው ሩጫ ከሚያደርገን ነገር በጌታ ፊት ያልከበረ በጌታ ፊት ያልተመረ በጌታ ፊት ትልቅ ያልሆነ ነገር ላይ ኢንቨስት እንዳናደርግ ሕይወታችንን እግዚአብሔር በክርስቶስ ኢየሱስ ይርዳል። ስለዚህ አትነሳም ማለት ዛሬ እንዳንነሳ፣ ቤት ላይ እንዳንነሳ፣ እሱ በመረጠው ቦታ ላይ እንዳንነሳ እግዚአብሔር ይርዳል። ተመልከቱ፣ አሁን ኢየሱስ ባይሆን ትነሳ ነበረ። ስለዚህ ኢየሱስ ባይሆን ከዛ ከመልካም እድሉ ላይ ትነሳ ነበረ፣ ዩሲ አሁንም ሰይጣን በብዙ ነገር ሞክሮ ሲያቅተው መንፈሳዊ የሚመስል ነገር፣ ኢየሱስ አይደለም ኢየሱስ እንደተናገረ በሚመስል ነገር ስፍራ እንለቃለን። ትዳር ይናጋል፣ ሕይወት ይናጋል፣ ኑሮ ይናጋል፣ አካሄድ ይናጋል፣ መንፈሳዊ ነገር ይናጋል። ስለዚህ በጣም በጥንቃቄ ልንሄድ የተገባበት ጊዜ ቢኖር አሁን ነው። ምን አየህ፣ ምን ታዘብክ ብትሉኝ አንዳንድ ጊዜ ሰዎች ተቆጥተው ጌታ ብሎኝ ነበረ። ሪሊ ጌታ ነበረ ያለው? ያኔ ጌታ እንደዚህ ብሎ ቃሉን ያጥፋል? ሪሊ ጌታ ቃሉን አጥፎ ነው ወይ? በትክክል እንድናዳምጥ እግዚአብሔር እንዲረዳል። ተነሱ ያለን ማነው ነው ጥያቄው። ተቀመጡ ያለን ማነው ነው ጥያቄው። ስለዚህ በትክክለኛ መንገድ እሱን ሰምተን እንድንቀመጥ የሰራዊቱ ጌታ እግዚአብሔር ይርዳል። ምን ትላለህ ዛሬ ዛዶቅ ላይ ምትሉኝ አትነሱ፣ እላለሁ። ከየት ብትሉኝ ደግሞ እግዚአብሔር ካስቀመጣችሁ፣ ጌታ ካስቀመጣችሁ ከተደላደላችሁበት ቦታ የጎደል አስመስሎ ሊያስነሳችው የሚሞክረውን ድምፅ ነው። አልነሳ። ጌታ ስሙ ለዘለዓለም የተባረከ ሀሌሉያ። አልነሳ። አያ መርደቂዎስ ያለ መናወቅ ተቀምጦ ነበር። አይ መናወቅ እኮ አለ፣ ግን ያለ መናወጥ የሞት አዋጅ አለ፣ ያለ መናወጥ ዛቻ አለ፣ ያለ መናወጥ ሀሌሉያ። የማይናወጥ ህይወት ስለተቀበልን እንቀመጣለን። የት ቦታ ላይ እሱ ተቀመጡ ያለው ቦታ ላይ። ያን ጊዜ ለውጥ ይሆናል። ያን ጊዜ በሱሳ ሐማ ደስ እንደተሰኘ መርዶክዮስን አሰቅላለሁ ብሎ እንደተሰኘ፣ ነገር ግን በጠ በኋላ ደግሞ መርዶክዮስ ወደ አደባባይ ሲመጣ እግዚአብሔር በቀን እግዚአብሔር ሀሳብ መርዶክዮስ ደግሞ ድል ወጥቶለት ቀን ወጥቶለት ወደ አደባባይ ሲወጣ የተደበቀው ህዝቡ ሁሉ የደነገጠው ህዝቡ ሁሉ ወደ አደባባይ ወጣ። ሱሳ ደስ አላት ይላል ከተማ ጻድቃን ከፍ ሲል ከተማ ደስ አለው ያለ መናወጥ የተቀመጠው ሰውዬ ለከተማ ደስታ ሆነ ያለ መናወጥ የተቀመጠው ሰውዬ ለሱሳ ደስታ ሆነ ክብር ለኢየሱስ ክርስቶስ አትናወጡ ተቀመጡ ግን ማን ነው ተቀመጡ ያለ እሱ ከሆነ ቃል የገባውን የሚፈጽም ጌታ ነው ዛሬ እምላለሁ አትነሱ ዛዶቅ ተርዝ ነው ጸጋ ይብዛላችሁ አሜን ሳዶቅ ጽድቅ ትክክል ልክ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አስራ ሰባት በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶ